ከሰው ጋር እንዳትገናኙ በቃ እንደዚህ ልጆች ምንም ህጉን ስለማያውቁ እንደፈለጋቸው ነው የምትጫወቱት። ይሄ በጣም ከባድ ስህተት ነው። ነገ በእናንተ ይደርሳል። በእናንተ ባይሆን በልጆቻቸው ነው የሚደርሰው። ፈጣሪም ፍሩ። ምን አይነት ሰዎች ናቸው? ግፍ፣ ይህንን ግፍ ለዓለም እናሳውቃለን። አንቺ አሁን ኢትዮጵያ ነው ይሄችው፣ አለ ይህንን ነገር ብናውራ ሺ ጊዜ ብናውራው እዚህ ሚዲያ ላይ እንዳንቺ አይነት በጣም ብዙ እየተጉዱ አሉ። እንዳንቺ አይነት ምናልባት ነገር ሊጉዱም ይችላሉ። እንደዚህ አይነት ነገር ሊያጋጥማችሁ ይችልም። መብታችሁ ግዴታ ማወቅም አለባችሁ፣ ማወቅም አለባችሁ። ዝም አትበሉ። የማንኛውም ቦታ ብትሄዱ ህጋችሁ ማወቅም አለባችሁ። እንደዚህ አይነት ነገር ቢያጋጥማችሁ ትውሉ ብላችሁ ወጣችሁ ከስራ ቦታ ማለት ወደ ህግ ቦታ መሄድ ትችላላችሁ፣ መመልከትም ትችላላችሁ። ነገ ማለት መጣችሁ፣ ተምራት ማለት አንተነህ ማለት ስበብኛ ልጆች እያስነሳህንብን ማለት፣ ከዛም በፊት ደላሎች ስትመጡብን ነበር ማለት ነው። ስም ባልጠቅስ ማለት ነው። ብዙ መጣችሁ ማለት አታክት ልታደርጉኝ ፈለጋችሁ። ለምንድነው የኛ ልጆች ነቃ እንዲያደርጉ የምታደርጉት እናንተ? ሚዲያ ላይ ልታበላሹብን ምናምን እያላችሁ ይሄ ሀቂቃ ነው የእናንተ ማለት። እንደፈለጋችሁ እየጨፈራችሁ፣ እንደፈለጋችሁ ስትበሉ፣ እነዚህ ምስኪኖች እነዚህ ምስኪኖች ብቻ ነው ማለት የሚሰቃዩት። ከፈጣሪዎች ማንንም የላችሁ። ስለዚህ ይወቁ፣ የሚሄዱበት ምሽ ኢማራት ብቻ ማንኛውም ቦታ ቢሄዱ፣ ግዴታ ማወቅም አለባችሁ የሚሄዱበት ሀገር ምን አይነት ሕግ እንዳለ እዛ ግዴታ ማወቅም አለባችሁ? የራሳችሁን ነገር ማስከበርም አለባችሁ? እንዝም ብሎ እንደ ከብት በቃ ያላ ሂጂ ያላ ነይ። ተስማምተን ነበረ ከአለቃ ጋር ማናቸው። እናንተ ፈጣሪን ፍሩ። ነገ ይደርስባችኋል። ሐስቢ አላሁ ንዕምል ወኪል። እኔ የምሰራውን ቪዲዮ በአረብኛ እና በአማርኛ ሰሯለሁ። እንግሊዝኛችሁ ደግሞ የሌለ የሆነ ሰዎች ማለት ነው ከኔ በላይ አሪፍ የሆነ እንግሊዝኛ ያላችሁ ሰዎች ቪዲዮውን እኔ ምሰራውን ስቴጅ ታደረጉታላችሁ በእንግሊዝኛ። ኦኬ አለም ማወቃ አለበት። ሁለት ቀን ሁለት ቀን እጠብቃት አለሁ። የሬስቶራንቷ ባለቤት ሁለት ቀን ምላሽ ካልሰጠችኝ ስልክ ያላት ዋትሳፕ ላይ ኮንታክት አድርጊያት ነበረ። አስባበት ምላሽ ካልሰጠችኝ እኔ ፎቶ አለጠፍ የቪዲዮ ሰራለሁ። ከዛ በሚሊዮኖች ይታያል። ዓለም ያውቃል። አረብ ፈረንጅ፣ ኢትዮጵያዊ ሁሉም ያውቃል። እቺ ልጅ ወደ ኢትዮጵያ ሄዳለች። ኢትዮጵያ በሕግ ያቺ ሸጠቻት ሴት ጊዜው ትጠየቃለች። እዚህ ያለቸዋ ደግሞ ውስጥ ላሉት ሰራተኞች እዚህ ያለቸዋ እሷ ኢማራት ውስጥ ባትሆን በኢማራት እሷ መክሰስ ባትችል በኢትዮጵያ ትከሳታለች። እነዛ ሰራተኞች ደግሞ እዚህ እንዲከርሷት ይደረጋል። ሌላውን በውስጥ እንጨርሰዋለን። ምንም ችግር የለውም። እዚህ ጋር አይወራም። የአቡዳቢው ብዙ ህገወጥ ደላሎች አሉ። ብዙ እንደዚህ አይነት ግፍ የሚፈጽሙ ሰዎች ስላሉ እርስ በርስ ይተባበራሉ፣ እርስ በርስ እየተከፋፈሉ ገንዘብ እየተከፋፈሉ እርስ በርስ ይሸፋፈናሉ ግፋቸውን። ስለዚህ ሁለት ቀን እንጠብቃለን ከሁለት ቀን በኋላ ቪዲዮ እንሰራለን። ይህ አካውንት ቢዘጋ አዲስ አካውንት ከፍቼ ቪዲዮ እሰራለሁ። ቴሌግራም ላይ እለቅላችኋለሁኝ። ሁላችሁም ሼር ዲዩት ሪፖርት እንድታደርጉት እና አለም እንዲያየው እሺ ጋይስ። እህታችን ላይ የተሰራውን ግፍ ዝም አንልም። ጉልበተኞች እንዲህ ያደርጋሉ። ስለዚህ እኛ ደግሞ ቺንህታችንን ልናግዛት ይገባል። እንደዚህ ስጋዋን መታ በአጥንቷ ወስዳ ወርውራ ጥላታለች ሀገር ቤት። ስለዚህ የኢትዮጵያ ህዝብ ደግሞ ቺንህታችንን አይዞሽ፣ አይዞች ሊታት፣ ሊያበረታታት ሊቅሳት ይገባል። ስለዚህ የአቅማችንን እንርዳት፣ እናግዛት። አካውንት ነምበርሽን ተናገሪ ምንም የላትም ጋይስ፣ በለበሰችው ልብስ ሄዳ፣ ይህን ሹራብ ራሱ ይሄ ልጅ ነው አብዲ ይሰጣት። ማነው ስሟ? ሀቢባ። ልጅቷ ስሟ ርስተ። መቼ ነው የተመለስሽው ወደ ኢትዮጵያ? ሳምንት ነው። ኦኬ። እንደ አንቺ አይነት ሰራተኞች አሉ እዛ ቤት? ተመሳሳይ ደሞዝ ነው የሚከፈላችሁ ወይስ ይለያል? አል ኪችን ውስጥ የሚሰሩትን ተመሳሳይ ነው። ዌተር የሚሰሩትን አላውቅም እኔ ዌተር ነው ብላ ነው ያስመዘገበችኝ አለ። እኔ ግን የሄድኩት ሽንትን ነው ሼፍ ነኝ ሆና ነው በኢትዮጵያ አስር ሺህ ማለት በኢማራት ሶስት መቶ ድርሃም አይሞላም ታምራት

በጣም ነው የምናመሰግነው፣ ታሜ ወንድማችን ኑር። እሺ አብሽር ሀቢቲ፣ ደግሞ ዱንያ ወይም ዓለም ለዚህ ነገር ብቻ አይቆምም። እሺ፣ አንቺ ገና ወጣት ነሽ፣ ገና ሰርተሽ የምታገኝበት አለ። እሺ አብሽር፣ እኛም ሁላችንም ከጎንሽ ምንነሽ ሴትዮዋን እንዳታገኛት የውልሽ ህዝቡ እንዳለ ኮመንት ላይ ሀቁ፣ ካሁን በኋላችን ሴትዮ እንዳታገኛት አሁን ያን፣ አሁን የደወለችዋን አምባገነኗን ሴትዮ እንዳታገኛት። ባካል፣ አንቺ በዚህ ጉዳይ ከተስፍዬ ከቅልቦች ውጭ ከማንም ጋር አታወሪም። ማንም ቤቱን ከፍቶ ናይዛ ቲክቶክ ላይ ናይዚ ቢልሽ አንድ ቦታ እንዳትሄጂ፣ ሰማሽ? ጉዳይሽን ቅልቦች ይዞታል። ስልክ ይላክላት። ሌላም ሰው እኛት ከልቦች ምናም ብለው እንዳይደውሉላት። ማቲን ማቲን አስገቡት። እሱ ራሱ አንድት ደምቲ ጃምቤ ሲያስታውቅ የነበረ ቢኖር እሱ ነበረ። እሺ ማቲን አግባ። ማቲ ያስታውቀው ነበር። ሬስቶራንቱን ሬስቶራንቱን ያስታውቅ ነበረ እሱ ራሱ አዎ ግን ቱቢ ሆነስት ማለት ማስተዋወቁ ብቻ ሊያስጠይቁ ይችላል። ለምን ያቃል እሱ ይሄ ብሯን ይቀበላት እሱ። ቢያንስ ያዋራልን ሴትዮዋን፣ በሰባይ በፍቅር ያዋራልን ብለን እንጠይቀዋለን እንጂ፣ አንድ ሰው ሲያስተዋውቅ ስለ ምግቡ ነው የሚያስተዋውቅ። ሴትዮ ለሰራተኛ የሞስ ከፍላለች። እንደ ሽማግሌ ይሁንልን ያዋራት እንደ ሽማግሌ እኔ ቁጥሩን ስላለኝ አሁን ዋትሳፕ ላይ ነግረዋለሁ። እስቲ ሼር አርጉለት ይበልልን፣ እንደ ሽማግሌ ሴትዮዋን ስላስተዋወቀላት፣ ሬስቶራንቷን ኮኔክሽን ስላላቸው እንደ ሽማግሌ ይጠይቅልን ነው። ካልሆነ ግን ይህ ጉዳይ ሚዲያ ይዞታል። ፎቶ አለጥፌ ቪዲዮ ሰራለሁ። እኔ አቋሚ አቋሚ ነው። እኔ በገንዘብ አልገዛም። ማንም ሰው የሆነ ነገር እንክፈልሽ እና ጉዳዩን አደባብሹ ምናምን እኔ ጋ አይሰራም። ታቆኛላችሁ ጋይስ፣ ሁለት ዓመት እንተዋወቃለን ናናንተ። ሁለት ቀን እጠብቃታለሁ ች ሴትዮ በሁለት ቀን በቃ እከፍላታለሁ ደመወዟን። የበደልኳት ንክሳት አለው ካለች ትካሳት። ፎቶ አይወጣም፣ በቃ ጉዳዩ ይቀራል። እሷም ይቅር ትላለች። ገንዘቧን ነው የምትፈልገው። ቅር ትላለች፣ ግን ሁለት ቀን ጠብቅ። ማሽ ካልተሰጠኝ የሆን ነግሬያቸዋለሁ

አትአቤት አቤት፣ ማሚ አቤት። ምንም ነገር አልበደርሽኝም። አንቺ የበደርሽኝ ነገር የለም። ሰው ነሽ ትለወጫለሽ ብለሽ ልከሽኛል።